መድብል ብሩክን ነፃ አወጣው። መድብል ብሩክን ያገተውን ሰውዬ፣ ወንጀለኛውን ሰውዬ በሽጉጥ ብሎ ገደለው። ብሩኬ እጅጉን ደስ አለው። ወንድሜ በጣም አመሰግናለሁ ልጄና ቅድስት ናፍቀውኛል እያለ እየገሰገሰ ወደ ቤት መጣ። ቅድስቴና ምሳሌ በደስታ አበዱ በደስታ የሚጨብጡት ነገር ሁሉ ጠፋባቸው ሞገስ ሞገስ በጣም ይቅርታ እስከ ዛሬ ድረስ ስትለምነኝና ይቅርታዬን ከኔ ስታሽ የነበረው ወንድሜ ብሎ እቅፍ አደረገው በጣም ይቅርታ ወንድሜ እኔ ነኝ አሁን ተደፍቼ ይቅርታ መጠየቅ ያለብኝ እዚህ ሁሉ ውጥንቅጥ ውስጥ የገባኸው በእኔ ምክንያት ነው። ምክንያቱም ያኔ ምናልባት ይቅርታ ባደርግልህ ኑሮ ሁሉንም ነገር ትነግረኝ ነበረ እና እባክህ ሲለው አይ ሞገሴ፣ አይገባም እዚህ ሁሉ ጣጣ ውስጥ የገባሁት በራሴ ፈልጌና ፈቅጄ ነው። ልጄን ለማሳከም ማንኛውንም ነገር ላደርግ እችላለሁ። በዛም በመቀጠል ደግሞ ቤቱንም ሆነ ሌላውን ነገሮች ያልሸጥኩት እመነኝ፣ ምክንያቱም ምሳሌ የግድ የራሷ ነገር ሊኖራት ይገባ ነበር። እናም ታክማ ስትመጣ ቤቱን ብሸጠው በምን እንተዳደራለን ብዬ ነው እዚህ ሁሉ ውስጥ የገባሁት። እናም ሰውየው ደግሞ አገር ያስመረረ ወንጀለኛ እና ደግሞ ከዛም በላይ በጣም ብዙ ነገር ስላደረገ ለዛም ብዬ ነው የዘጠኝ ሚሊየን ብር ዘጠኝ ሚሊየን ብር የከሰርኩት። ስለዚህ እባክህን ችግር የለውም፣ እባክህ አለ ዳጣዬ ዳጣዬ ሞገሴ በጣም አስቦ ነበር ስላንተ። እናም ደግሞ እጅጉን ደስ ብሎኛል፣ ይቅርታ ስለተጠያየቃችሁ ብላ ዳጣዬም እቅፍ አደረገችው ዳጣዬም እቅፍ አደረገችው። ቤታቸው በደስታ ተብለጨለጨ። እጅጉን ሁሉም ደስ አላቸው። ዝና በጣም ተናደደ። እኔ ይሄ አረመኔና ጨካኝ ብሩክን ብዙ ነገር ለማሰቃየት ፈልጌ ነበር ብሎ ከአጋቹ ጋር በጣም ተጣላ። ትሰማኛለህ? ከዚህ በኋላ አርፈ ብትቀመጥ ይሻልሃል። ተወኝ ባክህ። ማህሌትና ዝና ማህሌትና ዝና ያሰቡት እቅድ ስለፈረሰባቸው እጅጉን ተናደዱ። ትሰሚኛለሽ? አንቺ ሴትየው፣ አንቺ ነሽ የዚህ ሁሉ መንስኤ። እንዴ ዝና፣ እኔ ደግሞ ምን አደረግኩ? ስራሽን በአግባቡ ብትሰሪ ኑሮ እስካሁን ድረስ ፍሬያማ እንሆን ነበረ ከምን አይነት ማማ መሰለሽ ያወረርሽኝ። ብር በብር ሁኜ ሀብታም ሁኜ ነበር። አሁን መድብል ግን የገደለውን ሰውዬ ማን እንደሆነ ለመሆኑ ታውቂያለሽ? በጣም ሀብታምና ለአንችና ለእኔ እጅግ ዋስትናችን ነበር። አንቺ ግን ነገሩን ሁሉ አበላሸሽው። እመኝኝ ግን ለማን ነው እየተናገርሽው? ብሎ ሲላት በፍጹም ለማንም አልተናገርኩም ብላ ካደችው። እንደዛ ከሆነ ሁለተኛ እድል ልሰጥሻለሁ። እንደምንም ብለሽ ሉላን ወደ እኔ ማንጣት አለብሽ፣ ብሎ ሲላት፣ ቆይ አንተ ሉላን አልፈልጋትም ከዚህ በኋላ ቆርጦልኛል እያልክ አይደል እንዴ? አዎ ስለ ፍቅርማ ቆርጦልኛል አልፈልጋትም። ነገር ግን እሷንም ሆነ ያንን ሞገስን እገላችኋለሁ ነው እምልሽ። ከዚህ በኋላ ታግሼ ታግሼ ሁሉም ስለ በቃኝ መግደልን ነው የምፈልገው ብሎ አለ። ማህሌት እንዴ ይሄን ያህል ጨንጨክነህባታል ማለት ነው ሉላ ላይ? አዎ፣ መጨከን ብሉሽ መጨከን ይመስልሻል? በጣም ጨክኜባታለሁ። እናም እባክሽ ቢያንስ በአሁኑ እንኳ ስራሽን በደንብ ስሪ ብሎ አላት። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ተከበራችሁ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና ዝና ማህሌትን ቀጠረና ትሰሚኛለሽ፣ አሁን እነ መድብል ቤት ምን እየተካሄደ እንደው ትነግርኛለሽ ብሎ ሲላት፣ አይ በፍጹም እኔማ ከነዛ ሰዎች ጋር በፍጹም አልገናኝም ብላ አለችው። ምን ማለት ፈልገሽ ነው አልገባኝም። እንዴ ዝም ብሎ እንደዚህ አይነት ነገር አለ እንዴ? አልገባኝም። ትሰሚኛለሽ፣ የምትፈልጊውን ቼክ እኔ እጽፍልሻለሁኝ። ስለዚህ የግድ ማጣራት አለብሽ። ቆይ አንተ ይሄን ያህል ግን መድብልን ፈርታው ባልሆነ እንዴ? ለምን ብዬ ነው የምፈራው። እና ታዲያ ካልፈራሸው ለምንድነው እንደዚህ እንዳጣራ የፈለግከው? ትሰምኛለች፣ ብዙ ጥያቄ አጠይቅኝ አላልኩሽም እንዴ? ስለዚህ በቃ እሱን ነገር ተጠቀሚበት። የምትፈልጊው ቤቱንና እንዲሁም ደግሞ ቼክ አይደለ? እሱን አደርግልሻለሁ። ነገር ግን መድብል ለምን እንደመጣና ብሩክ ደግሞ ከየት እንደጠፋ እንዴት እንደጠፋ እያንዳንዱ ነገር በስነ ስርዓት ልትነግሪኝ ይገባል ብሎ አላት። እሷም ደግሞ እሺ ተስማምቻለሁ። እኔ የምልህ አንድ ጥያቄ ልጠይቅህ ግን፣ ጠይቅኝ፣ ምን ችግር አለው። ቆይ እኔ ግን ቆንጆ አይደለሁም እንዴ? ምን ማለት ፈልገሽ ነው? ማለቴ ብሩክ ቆንጆ ነው ይልሽ ነበር እንዴ? አዎ እሱማ በዓለም ላይ እንዳንቺ ቆንጆና ብልህ ሴት የለችም ብሎ ይለኝ ነበረ። እና ታዲያ አንተስ? ትሰሚኛለሽ እኔ በዓለም ላይ ቆንጆ እናቴም እህቴም ፍቅረኛ ሚስቴን ብዬ የሳልኳት ሉላንና ሉላን ብቻ ነው። ያንቺ ውበት ግን እውነት ለመናገር ምንም አይታየኝም። ስለዚህ ስለ ውበት ከሆነ የምትጠይቅኝ ምንም አትመስልኝም፣ እንደውም ሴት ሁሉ አትመስልኝም ብሎ ልቧን ሰበረው። ኤፍራታ ኤፍራታ ማህሌትን በጣም እየጨቀጨቀች ትገኛለች። እናም እኔም እምልሽ ባለፈው ብሩክ ጉድ ሆኗል ያልሽኝን ነገር አትነግሪኝም እንዴ ማለቴ ለምንድን ነው የማትነግሪኝ? የእውነት መደባበቅ ተጀመረ ማለት ነው። አረ እንደዛ ማለት አይደለም። እና እሱ ይሄንን ነገር ከሌላ ሰው ከሰማሁኝ ቀቅሎ እንደሚበላኝ ነግሮኛል። ስለዚህ እባክሽ ተይኝ። ይፍራታ እንዴ! እና ታዲያ እኔ እህትሽ አሳልፍ የምሰጥሽ ይመስለኛል ይመስልሻል እንዴ? እንዴ ባለፈው ታዲያ አድርገሽ የለም። ባለፈው እኮ ክደሽኛል። እና ታዲያ ባለፈው አግተውኝና ተከታትለውኝ ነበራ ያኔ ሞገስና ብሩክ እኮ አሰቃዩኝ። ታዲያ ምን እንዳረግ ጠብቀሽ ነበር? አሁን ደግሞ ብሩክ የለም ሞገስም ደግሞ በጣም ፈሪ ነው እና ለማን ብዬ እናገራለሁ። ለማንኛውም ግን ብሩክ በጣም ብዙ ዘጠኝ ሚሊዮን ብር አክስሯቸዋል እና እነዚ ሀብታምና አገር ያስመረሩ ወንጀለኞች ነበሩ። እነሱን ነገር ስላከሰራቸው በሱ ነገር ችግር ውስጥ ገብቷል። ያ ማለት ዝና አለበት ማለት ነው እና ታዲያ አባቱ እርሱ ብቻ ይመስልሻል እንዴ እዚህ ደረጃ የደረሰው? ማለቴ እሱም በጣም ወንጀለኞች ጋር እየሰራ እና ለዛ ነው ሀብታም የሆነው። ወይኔ ጉዴ! ስለዚህ በቃ ከሰሩ እና ደግሞ መክሰር ቢሉሽ መክሰር ነው። ቆሻሻ ውስጥ ጥሏቸው ልጁን አሳክሞ መጣ። ወይኔ ጉዴ! ግን ብሩክ በጣም ጀገንና ደስ የሚል ልጅ ነው። አዎ እውነት ለመናገር ደግ አደረገው። እንዴ ለምን እንደዚህ አልሽ? ማለትማለቴ ያሚሁን ይህ ዝሮ ምሳሌን አሳክሟል። እሱ የሚፈልገው ምሳሌ ማሳከም አይደለም። አዎ ነገር ግን አሁን ችግር ውስጥ ገባ እንጂ እሱም ልክ ነሽ እያለች ወሬዋን ቀጠለች። በሌላ በኩል ዳጣ እንዲሁም ደግሞ ዳጣ እንዲሁም ደግሞ ሁሉም በተሰበሰቡበት ሞገሴ መድብል ሁነው፣ እሺ ምን አዲስ አለ? ስለ ብሩክ በጣም ትልቅ ችግር አለ። ምንድን ነው? ብሩክ ከሆነ ሰውዬ ጋር ተገናኝቷል። እውነት ለመናገር እዛ ውስጥ እንዴት እንደገባ አላውቅም። ምናልባት እኔም ቢጠይቀኝ እንኳ እነግረው ይሆን ነበር። እንዴ ቆይ አንተ ስለ እሱ ነገር ታውቃለህ እንዴ ብሎ ሲለው፣ ማለቴ ስለ ሰውየው። አይ እስር ቤት ያሉ ሰዎች በሙሉ በሱ ምክንያት እንደገቡ አንዳንድ ልጆች ይነግሩ ነበር። እናም በጣም አዲስ አበባ አለ የተባለው ወንጀለኛ ነው። ከሱ ጋር ተነካክቷል። ምን? አዎ፣ እንግዲህ ገንዘቡ በጣም ብዙ ቢሊየን ብር ወደ አካውንቱ ተላልፎ በዛ ምክንያት ነው ያሳከማት ምሳሌን ከዛ በኋላ ግን ሶስት ቀን ሳይቆይ ጠፋ እስኪያስበው አንድ ቀን እንኳ ውሎ የማያድረውን አረ ግማሽ ሰዓት እንደዚህ ሲሆን ታዲያ ምናልባትም ገለውት ይሆናል ሙቶም ይሆናል እንዴ አረ እንደዚህማ ምን አስበህ ነው ብላለች ዳጣ ትሰሚኛለች በህይወት ውስጥ እንግዲህ ማሰብ ያለብሽን ትክክለኛውን ነገር ነው ማሰብ ያለብሽ የሚመጣውን ነው ደግሞም የሚፈጠር ነገር ነው ሞገስ አረ እንደዛ አትበል መድብል። እና ምን ልበል? እስኪ ንገረኝ። ወንድማችንን እኮ የሆነ ነገር አድርገው ይሆናል። እመነኝ ግን አሁን ብሩክ በህይወት ከሌለ እነዛን ሁሉ አዲስ አበባ ነው የማፈራረሳት ብሎ ዛታ። በሌላ በኩል ዝም ብሎ ሞገስ ፍርት ፍርት ሲል ለምንድ ነው አንተ የምትፈራው? ተሰማኛለህ? ወንድ ልጅ ፈርቶ አይሞትም ታሞ ነው እንጂ ከዛ። ቆይ አንተ ወንድ አይደለህ እንዴ? ትክክል እንዴ ወንድ አይደለህ እንዴ ብላ ስትል፣ እኛ ኮ ወንድነን እንገጥመዋለን ስትል ዳጣነ እንዴ አንቺ ኮ ሴት ነሽ ብሎ አላት ሞገስ። እኔማ ሴት ነኝ፣ ነገር ግን አንተን እንድትጎብዝ ብዬ ነው። አትፍራ ነው ምልክ። አንዳንዴ ኮ ለምንወዳቸው ሰዎች ስንል መፍራት አለብን። እንዴ ምን ማለት ነው? አልገባኝም። እኔ የፈራሁት ለራሴ አይደለም ማለት እንደዚ ፈሬና እንደዚ ቆቋቋይ አይሆንኩት ለሉላ ስል ነው። እንዴ ምን ማለት ነው? ሉላን ለመጠበቅ ማንኛውንም ነገር አደርጋለሁ። እኔ የሆነ ነገር ብሆን ሉላ በህይወት የምትኖር አይመስለኝም። ዝና ደግሞ በጣም አረመኔና ጨካኝ ነው። ግን አንዳንዴ ሲመስለኝ ዝናም ያለበት ይመስለኛል። ማለቴ ብሩክ መጥፋት ላይ አይ እውነት ለመናገር ያ ሰውዬ ያለበት አይመስለኝም። ምን ማለት ነው? እኔ እንጃ እንዴት ያንን ያክል ወንጀለኛ ከዝና ጋር ይተባበራል ብዬ አስባለሁ። አይ አንተ በፍጹም መድብል ዝናን አታውቀውም። ዝና ማለት በጣም አረመኔና ጨካኝ ነው ብሎ ሲል፣ መጎስ ልክናት ልክ ነው አለች ዳጣ። ትክክል ነው ዳጣ። ዳጣና መጎስ እያወሩ ባሉበት ሰዓት እኔም ልክ እንዴት ነው? አንቺ ግን በጣም እያማረብሽ ነው። ምን ላድርግ ብለህ ነው ማለቴ? ቤቱም ተስማማሽ፣ መኪናው እንደገና ደግሞ በቃ ጽድት ያለ ኑሮ ነው አይደል? የምትኖሪው እውነት ለመናገር ሙጎ፣ እስካሁን ድረስ ቤቱም ሆነ መኪናውንም በደንብ አላየሁትም። ግን የቤተሰብ ፍቅር ነው። ለነገሩ አንችማ የቤተሰብ ፍቅር እውነትም አሳብዶሻል። በጣም ትለያለሽ። አዎ፣ በተለይ ውሃን የመሰለችህት አገኘሁኝ። አባቴም በጣም ጥሩ ሰው ነው። በዛ ላይ ደግሞ የነ ውሃ እናት ለልጆቿ ያላትን ፍቅር ማታይ፣ በእናትክ እንደትወኝ፣ አረ በጣም ደስ ይላል። ለማንኛውም ችግር የለውም። እና እናትሽን ደግሞ በቅርብ እናገኛታለን። ደግሞም እኔ መሆኔን ያገናኘሁሽ እንዳትረሺ። አዎ ምርመራው ከተካሄደ በኋላ ይዤ ሄድና ሁሉንም አስተዋውቅሃለሁ። ግን ኤቢግ እውነት ለመናገር በጣም ክፉ ነች። ማለት ምን እንደምትፈልግ ከእኔ አላውቅም። ምናልባት እህትሽ እህቷ መሆኗን ስታቅ ትረጋጋ ይሆናል ብሎ አላት። አይ የሚሆን አይመስለኝም። ብቻ ግን እኔ ሁሉንም ነገር ለቤተሰቦቼ ስል መተው አለብኝ ማለቴ ውሃንና አባቴን ማጣት አልፈልግም። ለዛም ደግሞ ኤቢ ልታገሳትና እንዲሁም ልችላት ይገባል አለች። ልችላት ይገባል ስትል ልክነሽ አንዳንዴ እንደዚህ ነው በህይወታችን ብሎ አላት። ሉላና ሞገሴ እኔ ምልክ መቼ ይሆን ግን ቁርስ ሰርቼ የማበላህ ብላ ስትል አንድ ቀን ታበያኛለሽ ሁሉም ነገር ያበቃና ዝና ደግሞ ይያዝና ዝና እኔ ምልህ ግን ዝና እኮ ብሩክ ላይ እጁ ይኖርበታል እንዴ ያን ያህል አዎ በጣም ወንጀለኛ ነው አንዳንተ በፍጹም አታውቁትም ስለዚህ ምናልባት ዝና ብትከታተሉት ብሩክ ያለበትን ሊታወቅ ይችላል ስለዚህ እባካችሁን ተከታተሉት አለች ልክ ነሽ ግን መድብል እንዳለው የእውነትም ሙቶ ከሆነ እኔ ራሴን በፍጹም ይቅር አልለውም። እየለመነኝ ነበር፣ ነገር ግን እኔ ራስ ወዳዱኝ ይቅርታ አላደረግኩለትም። እንደዛም አትበል! አንዳንዴ እኮ ይፈጠራል። ስለዚህ ደግሞ የሚመጣና ሁለታችሁም ይቅርታ ተባብላችሁ ወንድምነታችሁ ይቀጥላል። ልክ ነሽ። እኔ ብጠፋ ኑሮ እስካሁን አለምን ያቃጥል ነበር። እኔ ግን አየሽ እዚህ ነኝ እያለ ራሱን ወቀሰ። ውድ ህያ ቤት ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ